ይሰማል ወአሰላሙ ወራህመቱላሂ። ጅኖች ማለት ነው። አሁን ለምሳሌ የሰው ልጅ ስልሳ አመት ሰባ አመት እየኖረ ይሞታል። ይህችን አለም ይሰናበታል። ጅኖች እድሜያቸው እንዴት ነው? እንደ ሰው ሰባ አመት ሰማንያ አመት ይኖር ይሞት ወይስ ከምን የሚቆዩት? ጀዛኩሙላሁ ኸይር። ወይ ጉድ ከመጣውን ያሳስቦ ነው። ስንት ዓመት እንደሚኖሩ አጃኢብ ነው ይገርማል። ለማንኛውም ይቡ እስከ ቅያማ ቀን ድረስ የመቆየት ስልጣን የተሰጠው ለአባታቸው ለኢብሊስ ብቻ ነው። ስንት ዓመት እንደሚኖሩ አላውቅም። ከአንተ ዕድሜ ጋር ግን ተመሳሳይ የሆነ አመት የሚኖሩት ቀሪና ናቸው። ያንዳንዱ ሰው ከጅኒ ወይም ከሸይጣን የሆነ ቀሪና አለው። ይሄ ቀሪናው ከልደቱ እስከ ሞቱ ድረስ አብሮት ይቆያል። ሰውዬው ከሞተ በኋላ ግን ቀሪናው ይሞታል ወይስ ወደ ሌላ ሰው ይዘዋወራል ለሚለው ወላሁ አዕለም እና በነፍስ ወከፍ ዕድሜያቸው ስንት እንደሆነ። ቀሪና ማለት የሚቆራኝ ማለት ነው። አብሮህ ያለ ከልደትህ እስከ ሞትህ ካንተ ጋር አብሮህ የሚቆራኝ በመጥፎ የሚያዝህና የሚጎተጉት ኢልሃም ተፈበል ኢልሃሚ። ለምሳሌ ማለት ምን ማለት ነው? ለምሳሌ ኢቡ ሁሉም ሰው ቀሪን አለው፣ አብሮት ከእሱ ጋር የሚሆን ሸይጣን አለ። ጂን በመጥፎ ይጎተጉታል። አይሻ በቅናት ምክንያት የመጣውን ምግብ ስትደፋው ነቢያችን አለይህ ሰላት ወሰላም ሸይጣንሽ መጣን ያሏት፣ አወመዕየ ሸይጣን አለች ከኔ ጋር ደግሞ ሸይጣን አለ እንዴ ብላ ስጠይቅ፣ ናዓም አሏት የአላህ መልክተኛ አዎ። እሷም አላቆመችም። ወማዓ ኩሉ ናስ ከኔ ጋር ብቻ አይደለም ከሁሉም ሰው ጋር ነው ማለት ነው ብላ ስትናገር፣ ቃለት ቃለ ናዓም አዎ፣ ከሁሉም ጋር አላቆመችም። አሁን መራረፈችም። ወማዓክ ከእርሶም ጋር አለ እንዴ ቃለ ናዓም ኢላ አነ ላሃ አዓነኒ ፈአስለም

የእኛን ሊሰልም አይችልም። ፓስወርድ ዳዕዋ አድርግለታም። እንግዲህ ቁጭ በልና ቤት ያአዩሀ ልቀሪና ብለ ዳዕዋ ጀምሮ ስ ያስልመው ሸይጣን ነው። ምን ይሰልማል? ሀ ራሱም ቢረሱል ላህ ሰለላሁ አለይሂ ወሰለም የእሳቸው ከሳኢስ ነው። አለበዛ ምናልባትም አላህ ሂዳያ ሰጥቶት የሚሰልመው ከሆነ ሞክር፣ አንድ ቀን በማየት ትነግረናለህ የእኔው ሰልሟል ብለህ

ይሄ ነው ማለት ነው። ለማንኛውም የነቢያችን አለይሂ ሰላቱ ወሰላም ኸፍ ነው። አላህ አግዟቸው ነው ነው ያ የእሳቸው እንግዲህ አላህ አግዛ